በእውነት በሕይወታችሁ ላይ ሊሆን አይችልም የተባለ ነገር እግዚአብሔር በእናንተ ሕይወት ያደርግ። ይሄ ሊሆን አይችልም በሕግ የተዘጋ ነገር ነው። ኢየሱስ የከፈተው ሕግ የቆለፈውን ነው። ኢየሱስ ከፍቶት ገባ። አይነካም ነካ። ኢየሱስ ሰብሬዋለሁ፣ ተሰብረዋል። በቃ ነፃ ነዋል። አልፌያለሁ ለዘላለም አምናችሁ፣ ለመሬቱ አትጠራጠሩ። ለዘላለም አምናችሁት የለ እንዴ? የዘላለም ሕይወት ይሰጠኛል ሰጥቶኛል አለኝ ብላችሁ እኮ አምናችኋል። ብሞት ያስነሳኛል ብላችሁ ለዘላለም ያመነ ሰው ለሰባት ዓመት አይጠረጠርም። ይጋጫል እዚሁ ቁም አለሁ እኔ ቤት ረ አ እዚሁ ቆመ። ልጎብኝ ካልክ ጎብኘኝ፣ ልብላ ካልክ ምሳ ላዘጋጅ እንጂ ለበሽታው እኔ ገብቶኛል። ቆመ ብትናገር አለማመኔን ብለህ ከሆነ የምትመጣው እኔ አምናለሁ። አንተ እዚህ ጋ ቁምና ተናገራለሁ ሴትዮ ልጄ ባጋንንት ተይዛለች ይዛለች ምናምን ያለችው አሁን ያለች ሴትዮ ተደፍታ እግሩ ስር ልጄን ፈውስልኝ ስትለው መጽሐፍ ሲናገር የለመንሽውን ሁሉ ይሁንልሽ አደል አላት። ኢየሱስ አጋንንቱን ውጣ ምናምን አላለም። ሲጀመር ቤት ናት ልጅቷ፣ እናቷ ናት ፊቱ የቆመችው። የዴሊቨራንስ ሰርቪሱን አሳደገው እምነቷ ስለ ሰይጣኑ ሳይወራ ሴትዮዋና ኢየሱስ ጨረሱ። እዚሁ ወደ ቤትሽ ይጄ አላት ሴትዮዋ ወደ ቤቷ ስትደርስ አጋንቱ ከልጇ ለወጥቶ ነበር ይላል ውጣ ግባስ አይባባል ማለት ነው እንመን ብዙ መስራት ይፈልጋል ጌታ በኛ እንትን ማሰሪያት ሁሉዋ ግን እምነት ነች በሱ ላይ መደገፍ ሱ ትረስት ማድረግ የማቴዎስ ወንጌል ምዕራፍ ስምንት ላይ ታችን መድኃኒታችን ኢየሱስ ክርስቶስ ከተራራውም ሲወርድ ነው አደለ የሚለው ከተራራውም ሲወርድ ብዙ ህዝብ ተከተለው ነው አደለ የሚለው ከምዕራፍ አምስት እስከ ምዕራፍ ሰባት መጨረሻ አስተምሯል ያስተማርኩትን ሰምታችኋለሁ አድርጉት ብሏቸው ከተራራ ሲወርድ እዛ ተራራ ላይ ሲማር የነበረ ብዙ ህዝብ፣ ቀጥሎ ደግሞ መሬትም ላይ ሲጠብቅ የነበረ ብዙ ህዝብ ኢየሱስን ተከተል ነው ይላል። መከተል ጥሩ ነው እና እዚህ ምዕራፍ ስምንትም ላይ ብዙ ህዝብ ተከተል ያለው ከዛ ከነበረው ህዝብ መካከል አይደል። አይ ቲንክ ተራራ ላይ አልነበረም ይሄ ሰውዬ መሬት ላይ ነው የነበረው። ምክንያቱም ከህብረተሰቡ መካከል የተገለሉ ስለሆኑ ህብረተሰቡ መሃል ገብቶ መቀመጥ አይችሉም። እና ኢየሱስ ከተራራ እንደወረደ ሰምቶ ሰውየ ሮጦ መጣ። የመጀመሪያው የብሉ ኪዳን መጽሐፍ ዘፍጥረት ነው። የመጨረሻው የብሉ ኪዳን መጽሐፍ ሁለተኛ ዜና ነው አይደል እና እዚህ መጽሐፍ ውስጥ ጌታ ኢየሱስ ክርስቶስ ወክ ያደርጋልና፣ በቀደመው ኪዳን ላይ ከተከለከሉት መካከል፣ በሕግ ከተከለከሉት መካከል እንደነዚህ ያሉ ሰዎች ወይንም አሁን እዚህ መጽሐፍ ላይ አንድ ምን ያለበት ሰው ነው የሚለው፣ ለምጽ ያለበት ሰው ኢየሱስን ተከተለው ይላል። አሁን ለምጽ ያለበት ሰው ማለት አሁን እኛ በተለምዶ የምንለው አይነት ለምጽ አይደለም ይሄኛው አሁን እኛ በተለምዶ የምንለው አሁን ሰዎች ላይ የሚወጣ አ አይደል። አሁን ብዙ ጊዜ እኛ የምንጠራው እሱ አይደለም። እሱ ቀልተው ነው፣ ማጥቆሪያው ሲያልቅ ነው አይደል። ሚላኒየን ይባላል። አሁን እኛ ጥቁር የምንሆንበት ፀሐይ መከላከያችን ማለት ነው። ሁላችሁም ጥቁር ናችሁ፣ ባይዘ ነው በንጽጽር ቃላ የምትሏላችሁ እንጂ ሁሉም ጥቁር ነው። እና እሱ ማጥቆሪያው ሲያልቅ ነው፣ ሰው ማጥቆሪያው ሲያልቅ ነው። አሁን እኛ በተለም መጽሐፍ ቅዱስ ላይ ያለው ለምጥ የሚባለው እሱ ሳይሆን ሌላ አይነት የቆዳ ህመም ነው። ቆዳቸው ወይዘይ ካላቸው ላይ ይነሳል ይረግፋል በጣም ከባድ ነው። እና የነካ መርከስ ብቻ ሰ ለሰባት ቀን ከከተማ ውጭ ይቀመጣል። የነካ እና እንደዛ አይነት ህመም ነው። በጣም ከባድ ነው። ቆዳቸው ከላያቸው ላይ ብድግ ይላል። ሰውነታቸው ላይ ይረግፋል። ስታዩ በጣም ነው የሚያስፈራው። በጣም ለመንካትም ከባድ ነው። ህጉም ደግሞ በብሉይ ኪዳን ማንም እንዳይነካ ይላል። የምታስታውሱ ከሆነ ብሉይ ኪዳን ላይ አንድ ሰውዬ ነበረ እግዚአብሔር በእሱ እጅ ለሶሪያ ድል ሰጠ የተባለ የጦር ጀነራል፣ የሁለተኛ ነገሥት ምዕራፍ አምስት ላይ ነው ያለው። ንዕማን እግዚአብሔር በእጁ ድል አድርጓል ይላል፣ ግን ለምጥ ነበረበት ይላል እና ኤልሳ ጋር ትዝ ይላቸዋል መጥቶ በቤቱ የነበረች አንድ አይሁዳዊት ቤት ውስጥ የምታገለግል ትንሽ ልጅ ይላል ጌታዬ እኮ ወደ እስራኤል ቢሄድና ሰማሪያ እኮ ያንን ነብይ ቢያገኘው እኮ ይፈውሳለች። ከዛ ኤልሳ ጋ መጣ እሱ ደግሞ እንደ ጌታ ኢየሱስ የሚፈውሰው መስሎት ነው ጌታ ኢየሱስ ነው እናቴ ነካነካ የሚያደርግ። ኤልሳ መሲህ አይደል፣ ነብይ ነው። መንካት አይችልም። መሲሁ ብቻ ነው የሚችለው። ይሄንን ነብይ ስለሆነ ዘው ብሎ መንካት አይችልም። ህጉ ይከለክለዋል። ይረክሳል፣ ቢነካው ሰው ይሆን። ስለዚህ እኮ ነው ኤልሳ ጋር መጣና፣ የእግዚአብሔር ሰው በዚያ ያለ አለ። የጦር የጦር እንትኑን ይዞ ነው የመጣው ይላል። አዎ አሉት። ማን ነው የሚጠራኛል? ኤልሳ እኔ ማን ነው ምንፈልገው ነው? ከለምጹ እንደ እንዲህ ነካ ነካ አድርገ እንድትፈውሰው ሲሉት፣ በዛው ሂድና ዮርዳኖስ አለው ጨበጠው የሚለው ከነጻ በኋላ ነው። ሳይነጻስ በዛ ሂድ አለው እንዳመጣ እንዶ ሶሪ ላከበት ነብይ ስለሆነ ከመርከስ አይደንማ ነጽቶ ከመጣ በኋላ ግን ተገናኙ ይላል። አይቻልም በሕግ የተከለከለ ነው። ጌታ ኢየሱስ ጋር ግን ይሁን ሰውዬው መጣ ይላል። በጣም የሚገርም ሰውዬ ነው። ከቻልክ አይደለም ያለው፣ ብትፈቅድን ያለው ትችላለህ አለ። አንተ ነህ የምታነጻኝ አለው። ችሎታ አይደለም የተጠየቀው እንደው ፈቃድ ቢሆን ልታነጻኝ ትችላለህ ብቻ ለብቻ አይደለም ከሎ ወድቆ ሰገደ ይላል ዎርሺፕ አረገው ባይዘው አንተ በእኛ ዘመን የተነሳ ታላቅ አገልጋይ ነህ አይደለም ያለው ኢየሱስ ማን እንደሆነ ገብቶታል ሰውዬ እና ፈቃደኛ ብትሆን ነው ትችላለህ አለውና ወድቆ ሰገደ አመለከው ጌታስ ቀድሞ ነካው ነው የሚለው ባይዘው ነጻ ብሎት ነካው አይደለም የሚለው መጀመሪያ ነካው ነው የሚለው አሁን ከለምጹ የማርከስ አቅም ይልቅ ኢየሱስ የመቀደስ አቅም ይበልጣል። ለዛውን አሁን ኢየሱስ ሲነካው አይረክስም ሰውዮ ይቀደሳል እንጂ። እንደዛ ቢሆን እኮ አይነካንም፣ እኛንም እንዴ ጎት ተወጣን እኮ ቀድሶን እኮ ነው። ጨረሳችሁ ነው አይደለም ያለን ገብተን ያለቀለን። ነካው ይላል እንደዚህ፣ ዳሰሰው እፈቅዳለሁ አለ። ምን ማለት ነው? የሰውዮ መንጻትን አለመንጻት በኢየሱስ ፈቃድ ላይ እየተመሰረተ ነው። ትችላለህ፣ አይደለም እፈቅዳለሁ ንጻ አለ። ናካው እንደዚህ ናካው። ከዛ ሰውየው እኔ በጣም የሚገርምኝ የመጽሐፍ ቅዱስ ቴክስት ነጻ እና ሰውየ ንጽህ አለ። ሲነጻስ ጌታ ይሱስ አይ ቲንክ ከሰው መሀል ነጠል አድርጎ ነው አይደል ለማንም እንዳታወራ አለዋ። ያውሉ ህዝብ እያለ መቼ ለማንም እንዳታወራ አይባልም። ምክንያቱም ያየው በሙሉ ሄዶ ያወራላ። ስለዚህ ሰወር ነገር አድርጎት ፈወሰውና በዚሁ ሂድ አለው እንዳትመለስ ወደ ጉባኤው አለው። በጣም ይገርመኛል። ኢየሱስ በዚሁ ሂድና አለው ራስህን ለካህን አሳይ አለውና ለእነሱ ይህ ምስክር ይሆንላቸዋል። ከዛ ጋር የሱስ ክርስቶስ ሰውየውን ላከውና ከዛ የምትቀጥለዋን ቁጥር ደሞ ማቴዎስ ቀጠለ ምራፍ ስምንት በጣም በጣም አስደናቂ ምራፍ ነው። ማቴዎስ በማቴዎስ ልንገራችሁ ዛሬ መቶ አለቃ ነው ከዛ መጣ ኢየሱስ ጋር መጣ ብላቴናዬ በጣም በጠና ታሟል፣ እባክናና እፈውስልኝ አሉ። እፈውስልኝ ሲለው ጌታ ኢየሱስ ክርስቶስ ምን አለው? ቤተ መጥቼ እፈውሰዋለሁ አሉ። የኢየሱስ ትህትና ነው የሚገርመኝ። ነ ይዛውና አላለውም አይደል እመጣለው አሉ። ሰው ለማዳን ከሰማይ የወረደ ጌታ እዚህ ሰው የቤት ሊገባ ማለት እመጣለሁ ቤት ቤተ መጥቼ ነው ፈውሰ እያ ንትነ የመቶ አለቃውስ እኔ ቤትማ እንዳትመጣ ከቤቴ ጣራ በታች ልትገባ የሚገባኝ ሰው አይደለሁም። ማለት እኔ መቶ አለቃ ስለሆንኩኝ ኦርደር ይገባኛል አለ። ሰውየው እምነቱን በሚሊተሪ ሳይንስ ነው ያብራራው። አይ እኔ መቶ አለቃ ነኝ ያለው ሃምሳ አለቃ፣ አሥር አለቃ ምናምን ከበታች ያለው እኔ ከበታች ያለውን ሹማምንት ለማዘዝ ቢሮ አልሄድም፣ ቁጭ ብዬ ነው ማዘው ሳዘው ያደርጋል ያኛው ለበታችሁ ሲያዝ በንግግር ነው የሚያዘው። አንተም መምጣት አይጠበቅም፣ ቁምና እዘዘው በኦርደር በስልጣን ከሆነው አንተ እኔ ቤት ምን ትሰራለህ አለው። የበታችህ ነው በሽተው አለው። ታዲያ ኮማንድ ብቻ እዚሁ ቁም አለው እኔ ቤት። ኧረ አለው እዚሁ ቆመ ልጎብኝ ካልክ ጎብኘኝ፣ ልብላ ካልክ ምሳ አዘጋጅ እንጂ ለበሽታው እኔ ገብቶኛል። ቆመ ብትናገር አለማመኔን ብለህ ከሆነ የምትመጣው እኔ አምናለሁ። አንተ እዚህ ጋር ቁምና ተናገራለሁ። ወደ ቤት ሂድ ብላቴና በደና ይጠብቀሃል። ለሁ በሽታውን ሂድ አይደለም ያለው ሰው የሆነ ወደ ቤት ሂዳል። እኔ መጽሐፍ ቅዱስ ላይ እኮ የሰዎቹ እምነት ሚኒስትሪውን ከፍ ያደርጓል። ብዙ ጊዜ አሁን ኢየሱስ ስላለማመናችን እየታገሰ እያለፈ ይመጣል እንጂ እኛ ብናምን አድቫንስ የሆነ ነገር እናገኛለን። ለምሳሌ ያች ሴትዮ ልጄ በአጋንንት ተይዛለች ምናምን ያለችው ሴትዮ ተደፍታ እግሩ ስር ልጄን ፈውስልኝ ስትለው መጽሐፍ ሲናገር የለመንሽውን ሁሉ ይሁን ልሽ አደል ያላት። ኢየሱስ ኮ አጋንንቱን ውጣ ምናምን አላለም ሲጀመር። ቤት ናት ልጅቷ፣ እናቷ ናት ፊቱ የቆመችው። የዴሊቨራንስ ሰርቪሱን አሳደገው እምነቷ ስለ ሰይጣኑ ሳይወራ ሴትዮዋና ኢየሱስ ጨረሱ። እዚ ወደ ቤትሽ ሂጂ አላት። ሴትዮዋ ወደ ቤቷ ስትደርስ አጋንንቱ ከልጇ ለወጥቶ ነበር ይላል። ውጣ ግባ ሳይባባል ማለት ነው። ጎና ቸርሱ በትትና እመን በሉት፣ ሌላ ክብር ታያለ በሉት። ጥቅስ ነው ሰውቹ። አይሄ ሰውየውን አመነ እኔ ገብቶኛል ሲለው ግተስ እንደ እምነት ይሁን አንተ ደዌ ከቤቱ ውጣ አይደለም ያለው በሰላም ይዳለው በቃ ይሄ ከሆነ እምነት ሂድ በቃ አለው። ብላቴና ደና ሆኖ አለ ሲሄድ፣ ደናሆኖ አገኙ ተፈውሶ። በእውነት ነው እምላችሁ አምነን እንደ መቶ አለቃው እናስገርመ ውስጥ ኢየሱስም ተገረመ ይላል። እስራኤላዊ ቢያምን ምን ይገርማል? የአብርሃም ልጅ እኮ ነው። ሙሴ ቀይ ባህርን ከፈለ እኮ ያውቃሉ። እስራኤላዊስ ምንም አያውቅም። ከድንጋይ ነው የዞረው ወደ ጌታ ከእንጨት ወደ ኢየሱስ ዞር ብሎ ኧረ እኔ ቤት እንዳመጣለሁ እስራኤላዊ አጠገቡ ቆመ፣ እላዩ ላይ ተንጠልጥሎ እኮ አይፈውስም። በእውነት በሕይወታችሁ ላይ ሊሆን አይችልም የተባለ ነገር እግዚአብሔር በእናንተ ይወት ያደርግ። ይሄ ሊሆን አይችልም፣ በሕግ የተዘጋ ነገር ነው። ኢየሱስ የከፈተው ሕግ የቆለፈውን ነው። ኢየሱስ ከፍቶት ገባ። አይነካም፣ ነካ። ኢየሱስ ሰብርሮ አለዋል። ተሰብረዋል። በነፃ ነ አልፍ ያለዋል። እንመነው። በጣም ጥቂት የሰናፍጭ ቅንጣት የምታክል እምነት ተራራ ነቅላ ወደ ባህር ይዛ ትሄዳለች። በጣም ትንሽ እንመ ነው። እናንተ ብዙ እንደምታምኑ ተስፋ አደርጋለሁ፣ ግን በጣም ትንሽ እምነት ጨምርልን አሉት። ትዝ ይላችኋል። አሁን እነሱ ጨምርልን ሲሉት የሰናፍጭ ቅንጣት ምታ ምንዋለ የሌላችሁ እንዴ? ምን ጨምረዋለ? የት አለና ለ የሰናፍጭ ማይክሮስኮፒክ ከሆነ የሰናፍጭ ቅንጣት የሰናፍጭ ቅንጣት የምታክል ቢኖር ተራራውን ተነቅለ ትሉ ነበር። አው የሚጨመር አይደለም። ከዛ ወዲያው እምነት ስጠን አሉት፣ ሰጣቸው። የእግዚአብሔር ልጅ እንደሆነ አመኑ። ከዚህ የሚበልጥ እምነት የለም። ኢየሱስ የእግዚአብሔር ልጅ ነው ብሎ ከማመን የሚበልጥ እምነት የለም። የትንሣኤ ይሰጣል። ይሄ እምነት የሆነ ነገርን ብቻ አይደለም የሚያስተካክለው። ኢየሱስ የእግዚአብሔር ልጅ ነው ስትል የዘላለም ህይወት ነው የምታገኘው። ክብር ለኢየሱስ ይሁን። ለዘላለም ዋምናችሁ፣ ለመሬቱ አትጠራጠሩ። ለዘላለም አምናችሁት ይልን እንዴ የዘላለም ህይወት ይሰጠኛል ሰጥቶኛል አለኝ ብላችሁ እኳ አምናቸዋል። ብሞት ያስነሳኛል ብላችሁ ለዘላለም ያመነ ሰው ለሰባ ዓመት አይጠረጠርም፣ ይጋጫል። እንመን ብዙ መስራት ይፈልጋል ጌታ በኛ እንትን ማሰሪያት ሁሏ ግን እምነት ነች። በእሱ ላይ መደገፍ እሱን ትረስት ማድረግ። እግዚአብሔር ይችላል ስትሉ የእውነት መሆን አለበት። አንደበታችሁ ብቻ ሳይሆን ልባችሁ ማመን አለበት። ዎክ ማድረግ አለባችሁ። ይችላል ካላችሁ ዎክ ማድረግ አለባችሁ። ክብር ለመንፈስ ቅዱስ ይሁን። በእንደዚህ አይነት እውነት ላይ የተመሰረተ እምነት በእናንተ ህይወት ላይ ለትውልድ የሚተርፍ ነገር ይሰራል። በዚህ በህይወት እንኑር። በጣም ነው የምወዳችሁ። ጸጋ ከእናንተ ጋር ይሁን።